የዛሬው ደግሞ የፊት ማስክ በጣም ምርጥ፣ ፊታችን ስትቀቡ በነገራችን ላይ እንደዚህም መሳጅ ማድረጋችሁን እንዳትረሱ። ምክንያቱም መሳጅ ስታረጉት እንደዚህ ፊታችሁ አይሸበሸብም እየተሸበሸበ ካለ ራሱ ወደ ቦታው ይመለሳል ማለት ነው እና በጣም መርጥ፣ የወደድኩት ሁልጊዜም፣ ያው የሁልጊዜም ግብአቴ ነው። እርግጠኛ የምጠቀመው በቀላል መንገድ ቤት ውስጥ መስራት እንችላለን። እንደዚህ ይህንን ክሬም አብረን እንሰራለን። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ይብዛ። እንግዲህ ለቻናሌ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ተቀላቀሉ። እንዲሁም ደግሞ ያው ቻናሌ እንዲነሳ ሸራ አድርጉልኝ፣ አይከፈልበትም። በመጀመሪያ ደረጃ የምጠቀመው ቫዝሊን ነው። ቫዝሊን ያው እንግዲህ ትንሽዬ ነበር የነበረችኝ ብዙ አልነበረኝም፣ እና ባላቸው አቅም መስራት ትችላላችሁ። በነገራችን ላይ አንድ ማንኪያ አይሆንም። ይሄ ቫዝሊን ግን በጣም ብዙ ነው የሚሆነው። መጨረሻ ክሬሙን የምታዩት ይሆናል እና በመጀመሪያ ደረጃ ቫዝሊኑ በውሃ ማቅለጥ ትችላላችሁ፣ እናንተ እንዲሁም ደግሞ በእጃችሁም እንደዚህ ስትመቱት ልክ እንደ ቂቤ ይሆናል። እራሱ ይቀልጣል ማለት ነው። ቫዝሊን ያው ቤት ፔትሮሊየም ጄል ስለሆነ እራሱ ወደ ጄልነት ይቀየራል። ወደ እርጥብ ማለት እርጥብ ነው፣ ምንድነው የሚባለው? እና ብቻ ደስ የሚል ከለር ያለው የሆነ ስትይዙት፣ ከለር አልኩኝ፣ ምንድን ነው ስትይዙት ብቻ ደስ የሚል እንትን አለው እና ልክ እንደ ቂቤ ነው፣ በጣም ነው ደስ የሚለው እና እንደዛ ታረጉታላችሁ። እኔ በእጅ ነው የመታሁት። በማንኪያ አመት ይችዋለው እንደዚህ እና ግን ደግሞ ሰዓት እንዳይፈጅባችሁ ደግሞ በቀላሉ በውሃ ማቅለጥ ይቻላል ማለት ነው። በውሃ ስታቀልጡት የበለጠ አሪፍ ይሆናል። እንደዚህም ስትመቱት ደግሞ በጣም አሪፍ ነው የሚሆነው። እንዳያችሁት እዩት፣ እዚህ ጋር እየተቀየረ ነው የመጣውና በመጨረሻ ደረጃ እንደዚህ ከመታሁት በኋላ ሌላ ሌላ የምጨምረው ግብዓቶች አሉና እና የእናንተ ያላችሁን የምጠቀመውን ቢያንስ ሁለቱን ካላችሁ በሱ መጠቀም ትችላላችሁ። ከዛ ይኸኛው የተጠቀምኩትን የተልባ ጄል ነው። ይሄ ይህንን ክሬም የሰራው ታውን ሳምንት ሊሞላኝ ነው እና ያው እስካሁን እየተጠቀምኩት ነው። በርከታ አድርጌ ነበር የሰራሁት። ምንም አይበላሽም፣ ፍሪጅም ማያስፈልገው ምንም አያስፈልገውም። ይሄ ጄል ብታገኙት በጣም አሪፍ ነው ማለት ነው። ካላገኛችሁ ደግሞ ምንም ማድረግ አይቻልም፣ ያው በተገኘው መስራት ይቻላል። እናንተ ምናልባት ኦሊቬራ ጄል ለፊታችሁ አሪፍ ከሆነ እሱ መጠቀም ትችላላችሁ። እኔ ኦሊቬራ ጄል አላርጂ አለብኝ። አላርጂ ካለባችሁ የሆነ ነገር ፊታችሁ እንዳታስነኩት አደራ፣ ከምንም በላይ ማለት ለት ነው። ምክንያቱም ያው ፊታችን በጣም ሴንሲቲቭ ስለሆነ የሆነ ነገር ተቀብታችሁ ሽፍ ካለባችሁ፣ ካቃጠላችሁ ያንን ነገር መተው ነው ያለባችሁ። ከዛ አንድ ላይ እንደዚህ ያዋሃድኩት እንደዚህ ሳዋህደው ደግሞ የበለጠ ክሬሙን ያማረ ውብ ነው የሆነው እና ከዛ የተጠቀምኩት ቤቢ ኦይል ተጠቅም ያለው ቤቢ ኦይል። በዚህ አጋጣሚ በአሁን ሰዓት ለእኔ ጠላቴ ሊሆን እያሰበ ነው ለምን እንደሆነ ባላቅምና ግን ያው እኔ ከጤና አንጻር አሁን ባለውበት ሁኔታ በዛ ነው እንትን፣ ትንሽ ሽፍታ ለብቻው ስቀባው ሽፍታ አመጣብኝ ማለት ነው። እናንተ ደግሞ ሞክሩትና ቢቢ ኦይል ካላችሁ እሱ ሞክሩት፣ ሽፍታ ካመጣባችሁ ለፊታችሁ አትጠቀሙት ማለት ነው። ከዛ በኋላ የተጠቀምኩት እዚህ ጋ እንትን ተጠ ግሊሲኒን ተጠቅም ያለው ግሊሲኒን ሁለት አይነ በሁለት አይነት ነው የተጠቀምኩት፣ እና የመጨረሻው እንዳያችሁት ትንሽዬ ብቻ ነበረበት እሱን ጨምሬያለሁ። እና ቤቢ ኦይል ደግሞ እንዳያችሁት እኔ የሁልጊዜም ግብዓቴና ሁሌም ቢሆን ለፊቴ እኔ እንደዚህ ክሬሞች አንዳንድ ነገሮች ሲጀመር ለሰውነት የሚቀባው ክሬም ለፊቴ አይሆነኝም ለምን እንደሆነ አላውቅም ማለት ነው እና ፊቴ ስቀባ ያቃጥለኛል ስለዚህ ለፊቴ ደግሞ እንደዚህ ይሰራለሁኝ ማለት ነው ተመችቶኛል ይሄኛው እንደነገርኳችሁ ግን ቤቢ ኦይል በአሁኑ ሰዓት በጣም ትንሽ እንትን ስለሆነ በአሁኑ ሰዓት በጣም ለብቻ ስጠቀመው እንትን እያወጣብኝ ነው። ፊቴም ሽፍ ስላለብኝ፣ እርግጥ ሽፍታው አሁን አሁን እየተወኝ ነው ማለት ነው እና ትንሽዬ እንደገና ጨመርኩበት እዚህ ጋር ግሊሲኒን። ግሊሲኒን በተለያዩ መንገዶች አሉ። እናንተ የሚመቻችሁን ግሊሲኒን ገዝታችሁ መጠቀም ትችላላችሁ። እና ግሊሲኒን እያጠቁራል፣ እንደዚህ ደግሞ አትበሉ። እኛ ፊትም ቢሆን በልጅነታችንም ትምህርት ቤትም ስንሄድ ቫዝሊን እና ግሊሲኒን አይጠፋም ነበር ከቤታችን ማለት ነው። ከዛ በኋላ አንድ ላይ በደንብ አዋህጃዋለሁ። በደንብ ስታዋህዱት እዚህ ጋር እንዳያችሁት እንዴት ራሱ እንደበዛ ማለት ነው፣ ይበዛል። በቃ ምርጥ ክሬም ለስንት ለወር ቢቀመጥ ራሱ አይበላሽም። ምክንያቱም የተሰራበት ግብአት ወይም ደግሞ ተልባው የተልባው ጄሉ ቀቅዬው ቢሆን ኖሮ ሊበላሽ ይችል ነበር ማለት ነው። ያው እርግጥ እንደዚህ ስትሰሩት እራሳችሁን ማለት ይህ በተሸበተ እንትን የተወሰነ ይቀንሳል ከኬሚካል ማለት ነው እንጂ እነዚህ ሁሉም ኬሚካል አለባቸው ማለት ነው። እና ግን በጣም አሪፍ ነው የምር ለፊታችሁ በጣም አሪፍ ነው። እንደዚህ እንዳያችት ሞላ ቀው ትንሽ ስለነበር ከዚ የተረፈው ደግሞ በቫዝሊቃን ጨመርኩት እና በቫዝሊቃ ጨመርኩት ለእጃችሁ ለፊታችሁ ሁሌ ብትቀቡት በቃ ፊታችሁን እንዴት ልስልስ እንደሚያደርግላችሁ እና ቫዝሊን ደግሞ ሁሌም ደግሞ እንደምላችሁ አንዳንድ ልጆች ቫዝሊን፣ ብዙ አይነት ቫዝሊን አለ አለ ግሊሲኒም፣ ብዙ አይነት ግሊሲኒን አለ። ኖርማሉ አለ፣ ኖርማል ምንም ነገር ያልገባበት ማለት ነው። ኦሪጂናሉ ብትገዙ በጣም አሪፍ ነው። አሁን ኦሊቬራ ቫዝ ላይ ያለ ኦሊቬራ ለማይመቻቸው ኦሊቬራ ብትቀቡም ያሳክካቸዋል ማለት ነው። ስለዚህ ስትቀቡ ስትጠቅ ስትገዙ ኦሪጂናል ምንም ነገር የሌለበትን ነገር አይታችሁ ብትገዙ በጣም አሪፍ ነው ማለት ነው። አንድ ከገዛችሁ ግን ለብዙ ጊዜ እንደዚህ እየሰራችሁ መጠቀም ትችላላችሁ። ሁሌ አትቀያየሩም፣ ሁሌ ገንዘባችሁን አታባክኑም። እራሳችሁን ደግሞ መጠበቅ አለባችሁ። የምር በዚህ አጋጣሚ ራሳችሁን መንከባከብ ካቆማችሁ ማለት ነው በቃ የምር ተመለሱ ተመለሱ። እራሱ አይላችሁም፣ እና እኔ በራሴ ስላየሁት ነው። ሶስት ወር በሙሉ ራሴን ጥያለው። በቃ በስመ አብ ፊቴ ምን እንደሚመስል ጠቁሮ ነበር። በቃ አሁን አሁን ግን እየተመለሰ ነው። ወደ ራሴ እየተመለስኩ ነው። እና ጸጉሬ ጸጉሬ እንደውም ጸጉሬ አድጓል። ጸጉሬ ምንም አይልም። እና የምር ራሳችሁን መንከባከብ ካቆማችሁ ግን በቃ ማንም ነገር ምንም ነገር ስሩ ስሩ ሀይላችሁ ማለት ነው። አብዛኞቻችሁ ደግሞ ያው እኔ ኢንዱሚን ራሱ ምቀቅልበት ሰዓት አጥቼ ምናምን ነገር። ኧረ በስመ አብ፣ እውነቴ ነው ምላችሁ። ግን ሰው እኮ እኛ ማለት ሁሌ አንኖርም? ማለት ሺህ ዓመታት ኖሩም እና ለራሳችሁ ካልሆናችሁ ደግሞ እንደዛ ጎንበስ ቀና ያላችሁለት ሰው ራሱ ነገ ትቶታችሁ ነው የሚሄደው። በዚህ አጋጣሚ ልምከራችሁ ብዬ ነው። እራሳችን ጠብቁ፣ ራሳችሁን ተንከባከቡ። እንግዲህ ፊቴን ተቀብቼ መሳጅ በደንብ አርገዋለሁ እንደዚህ። ከዛ ወዛማ ነው ፊቴ የምትሉ ደግሞ እንደዚያ ቆይታችሁ ከሰላሳ ደቂቃ በኋላ ራሱ በሶፍት መጥረቅ ትችላላችሁ። አይኔ ጥግ ጥግ ሰሞኑ እንደውም የሶስት አራት ቀን በቃ እንቅልፍ እየመጣብኝ አይደለም። እንቅልፍ እጥረት ሲኖርባችሁ ራሱ አይናችሁ በጣም ነው የሚጠቁረው እና ግን እግዚአብሔር ይመስገን ያው በፊት ደህና ስለነበርኩኝ አሁን ጥቁረቱ ራሱ ጠፍተዋል ማለት ነው እና አንገታችሁ ሳይቀር አገጫችሁ ሁሉ ነገር እንደዚህ መሳጅ ብታደርጉት የተመረጠ ነው እንደምላችሁ ግን ሁሌም ቢሆን እራሳችሁን አትጣሉ ራሳችሁን ጠብቁ እኛ ሴቶች እራሳችን ካልጠበቅን በቃ ማለት ሁሉም ነገር ያው ጠፊ ነው ማለት ነው እና ራሳችን የምንጥልለት ሰው ራሱ ነገር ሊሄድ ይችላል። ለማንኛውም በሌላ ቪዲዮ እንገናኛለን እና ለቤት አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱኝ። ነበሮች ሁሌም ሼር ላይክ እያደረጋችሁ ለምታበረታቱኝ ደግሞ አመሰግናለሁ። መልካም ቆይታ ይሆንላችሁ ባላችሁበት። ባይ ባይ